በጥንታዊ ታሪክ ውስጥ ካሉት ድንቅ ቤተ መቅደሶች አንዱን የሰራ ከዚያ ግን ጎዳናዎችንና መንገዶችን በፍርሃት የመላ ራሱን የአይሁድ ንጉስ ብሎ የጠራ ነገር ግን ሙሉ በሙሉ አይሁዳዊ ያልነበረ ጭንቀታምና ፈሪ ጨካኝና የስልጣን ወዳጅ በሮማውያን ድጋፍና በብረት መዳፍ አይሁድን ቀጥቅጦ የገዛ ውድ ክርስቲያኖች ሆይ፣ ሲጀመር የራሱን ልጆች ቀጥሎም ተቀናቃኞቹን የጨፈጨፈ በመጨረሻ የመጽሐፍ ቅዱስ ትንቢትን ለማስቆም ንጹሃን ህጻናት እንዲገደሉ ያዘዘውን የንጉሥ ሔሮድስን ታሪክ እናቀርባለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ንጉሥ ሔሮድስ ከክርስቶስ ልደት በፊት ከ37 ዓመተ ዓለም እስከ 4 ዓመተ ምህረት ድረስ በንጉስነት ኖረዋል። በትውልዱ ኤዶማዊ ሲሆን የኤሳው ዘር ነው። በሁለተኛው መቶ ዓመተ ዓለም ከክርስቶስ ልደት በፊት በመጀመሪያው አጋማሽ ይሁዳ ሶሪያን በሚያስተዳድረው የሰሉሲድ አገዛዝ ስር ነበረች። ይሁን እንጂ በ168 ዓመተ ዓለም ገደማ የሰሉሲድ ንጉሥ ኢየሩሳሌም በሚገኘው ቤተ መቅደስ ይካሄድ የነበረውን አምልኮ በጣዖት አምልኮ ለመተካት በሞከረበት ወቅት በመቃብ ቤተሰብ የሚመሩት አይሁዳውያን አመጽ ቀሰቀሱ። በዚህም ምክንያት መቃብያን ወይም ሐስሞናውያን ከ142 እስከ 62 ዓመተ ዓለም ባለው ጊዜ ይሁዳን ገዙ። በ66 ዓመተ ዓለም ግን የመቃቢያን መሳፍንት የሆኑት ዳግማዊ ሃርኬነስና ወንድሙ ዙፋን ለመቆናጠጥ በነበራቸው ፍላጎት ምክንያት እርስ በእርሳቸው ተዋጉ። በዚህም ምክንያት የእርስ በእርስ ጦርነት የተጀመረ ሲሆን ሁለቱም በወቅቱ በሶሪያ ለነበረው ዊ ጀነራል የእርዳታ ጥሪ አቀረቡ። ጀነራሉ በወንድማማቾች መካከል ለተከሰተው ግጭት መፍትሄ አድርጎ ያቀረበው ሀሳብ ሀርኬነስን መደገፍ ስለነበር በ63 ዓመተ ዓለም ሮማውያን ኢየሩሳሌም ላይ ጥቃት በመሰንዘር ሀርኬነስን ንጉስ አደረጉ። ይህ ሲባል ግን ሀርኬነስ ራሱን ችሎ ይገዛል ማለት አልነበር። ሮማውያን አንድ የእጃቸውን ስላስገቡ አካባቢውን ጥሎ መውጣት አልፈለጉ። በሮማውያን ቸርነት የተሾመው ሀርኬነስ ስልጣኑን እንደያዘ ለመቆየት የእነሱ በጎ ፈቃድና ድጋፍ ያስፈልገው ነበር። የሀገር ውስጥ ጉዳዮችን እንደ ፈቃዱ ማድረግ ቢችልም ከውጭ ጉዳይ ጋር በተያያዙ ነገሮች ላይ ግን የሮማውያንን ፖሊሲ መከተል ነበረበት። ይህ የአይሁድ ገዢ የነበረው ሄርኬንስ ጠንካራ ገዢ አልነበረም። ስለሆነም የሄሮድስ አባት የሆነው ኤዶማዊው አንቲጳስ ይረዳው ነበር። በሌላ አነጋገር በእጅ አዙር ይገዛ የነበረው አንቲጳስ ነው። አንቲጳስ የአይሁድ ተቃዋሚ ኃይሎች ይሁዳን እንዳይቆጣጠሩ በማድረግ ሳይውል ሳያድር ይሁዳን ሙሉ በሙሉ በእጁ አስገባ። በወቅቱ የሮማውያን ንጉስ የነበረው ጁልየስ ቄሳር ጠላቱ የነበረችውን ግብፅን ለመውጋት አንቲጳስ ከጎኑ ተሰልፎ ረድቶታል። በዚህም ምክንያት ሮማውያን አንቲጳስን ሕጋዊ መብት ያለው አገረ ገዢ አድርገው ሾሙት። በዚህ ጊዜ አንቲጳስ ቀጥተኛ ተጠሪነቱ ለሮማውያን ሆነ። እሱ ሁለት ልጆች አሉት። ስማቸውም ፋሴል እና ሄሮድስ የተባሉ ልጆች ናቸው። እነዚህ ልጆቹንም በኢየሩሳሌምና በገሊላ ላይ ገዢዎች አድርጎ ሾማቸው። አንቲጳስ ያለ ሮማውያን ፈቃድ ምንም ነገር ማድረግ እንደማይቻል ልጆቹን አሰልጥኗቸውም ነበር። ሄሮድስ ይህም ፈጽሞ ዘንግቶ አያውቅም። በስልጣን ላይ በቆየባቸው ዓመታት ሁሉ ለስልጣን ያበቁ የሮማውያንንም ሆነ ከገዢዎች የነበሩትን የአይሁዳውያንን ጥያቄ ሚዛናዊ በሆነ መንገድ ያስተናግድ ነበር። በማደራጀት ችሎታውና በጦር አዛዥነቱ ያካበተው ተሞክሮ በዚህ ረገድ በእጅጉ ጠቅሞት። ሔሮድስ በ25 ዓመቱ አገረ ገዢ ሆኖ ከተሾመ በኋላ ሽፍቶችን ከግዛቱ ጠራርጎ በማጥፋቱ የአይሁዳውያንና የሮማውያንን አድናቆት ለማትረፍ ብዙ ጊዜ አልፈጀበትም። አባቱ አንቲጳስ በ43 ዓመተ ዓለም ከተቀናቃኞቹ በመርዝ ከተገደለ በኋላ ሄሮድስ በመላው ይሁዳ በአያልነቱ ፈጽሞ ተወዳዳሪ የሌለው ሰው ሆነ። ያም ሆኖ ጠላቶች ነበሩት። የኢየሩሳሌም መሳፍንትና መኳንን ሄሮድስ ያለአግባብ አግባብ ስልጣን እንደያዘ ይሰማቸው ስለነበር ከስልጣን እንዲያወርዱት ሮማውያንን ለማሳመን ይጥሩ ነበር። ይሁን እንጂ ሙከራቸው አልተሳካም። ሮማውያን የአባቱን ውለታ ያልዘነጉ ከመሆኑ በላይ የእሱን ችሎታ ተገንዝበው ነበር። ከዚህ በኋላ የሄሮድስ ስልጣን በይሁዳ እጅግ በጣም እየጠነከረ ከጊዜ በኋላ በሮማ ኢትዮጵያውያን ዘንድ አውግስጦስ ቄሳር በመባል የሚታወቀው ኦክታቪየስ ከ31 ዓመተ ዓለም አክሽየም በተባለች ከተማ ማርክ አንቶኒን ድል በማድረግ ያለምንም ተቀናቃኝ የሮማውያን ገዥ ሆነ። እዚህ ጊዜ ሄሮድስ ከማርክ አንቶኒ ጋር ለረጅም ጊዜ የዘለቀ ወዳጅነት ስለነበረው በአዲሱ ንጉስ በጥርጣሬ አይን ሊታይ እንደሚችል ተሰማው። ስለሆነም ሄሮድስ ጊዜ ሳያጠፋ ከአዲሱ ንጉስ ያለውን ታማኝነት ገለጠ። አዲሱ የሮማውያን ገዢ በምላሹ ሄሮድስ የይሁዳ ንጉስ መሆኑን ያረጋገጠለት ከመሆኑም በላይ የግዛት ክልሉንም አሰፋለት። በዚህም ምክንያት በቀጣዮቹ ዓመታት ሄሮድስ ኢየሩሳሌም የግሪካውያን የባህል ማዕከል እንድትሆን በማድረግ መንግስቱን አጠናከር ከዚያም ቤተ መንግስቶችንና የወደብ ከተማ የሆነችውን ኢሳሪያን በመገንባት እንዲሁም በኢየሩሳሌም ለሚገኘው ቤተ መቅደስ ታላቅ የማስፋፊያ ስራ በማከናወን ትልቅ ግምት የተሰጠውን የግንባታ ፕሮጀክቱን ጀመረ። በእነዚህ ጊዜያት ሁሉ የሚከተለው ፖሊሲ ሆነ የኃያልነቱ ምንጭ ከሮማውያን ጋር በነበረው ወዳጅነት ላይ የተመሰረተ ነበር። ከዚህ በኋላ ሄሮድስ ይሁዳን ሙሉ ለሙሉ በቁጥጥሩ ስር ያደረገ ሲሆን ስልጣኑ ገደብ የለሽ ወደ በተጨማሪም ሄሮድስ የፈለገውን ሊቀ ካህናት በመሾም የክህነት ስርዓቱን እንዳሻው ያሽከረክረው ጀመር። ንጉሱ ሄሮድስ ምንም እንኳ የፖለቲካ ህይወቱ እጅግ ጠንካራ ቢሆን፣ የቤተሰብ ህይወቱ ግን ውጥንቅጡ የወጣ ነበር። በወቅቱ ከነበሩት አስር ሚስቶች መካከል አብዛኞቹ ወንዶች ልጆቻቸው አልጋ ወራሽ እንዲሆኑ ይፈልጉ ነበር። በቤተ መንግስት ውስጥ ይጠነሰስ የነበረው ሴራ ሄሮድስ ተጠራጣሪና ጨካኝ እንዲሆንም አድርጎታል። በቅናት ተነሳስቶ ይበልጥ ይወዳት የነበረችውን ማርያምኔ የተባለች ሚስቱን አስገድሏል። ከዚህ በኋላም በእሱ ላይ በማሴራቸው ምክንያት ሁለት ወንዶች ልጆቹን በስቅላት አስገድሏል። ሄሮድስ ተቀናቃይ ሊሆኑ ይችላሉ ብሎ የሚያስባቸውን ሰዎች ከማስወገድ የማይመለስ ብሎም የግልፍተኝነት ባህሪ ያለው ሲሆን ይህንንም ማቴዎስ በወንጌሉ በቤተልሔም ስለጨፈጨፋቸው ህጻናት ከዘገበው ታሪክ ጋር ይስማማል። በዚህ ሁሉ የፖለቲካና ቤተሰባዊ ውጥንቅጥ ውስጥ የነበረው ንጉስ ሔሮድስ በስልጣን ዘመኑ ማገባደጃ ዘመን አካባቢ በኢየሩሳሌም ከተማ አንድ ነገር ይሰማ ጀመር። ኢየሩሳሌም ከተማ ከወትሮ በተለየ መልኩ የፍርሃት ድባብ ተንጸባርቆባታል። በንጉሥ ሔሮድስ ቤተመንግስት ዙሪያ በሰራዊቱና በቤተመንግስቱ የቅርብ ሰዎች የሶስቱ ነገስታት ጉዳይ እጅጉን አሳሳቢ ሆኖ ከሩቅ ምስራቅ ሰራዊቶቻቸውን አስከትለው የመጡት እነዚህ ነገስታት በእስራኤል ምድር መምጣታቸው ብቻ ሳይሆን ተወልዷል ለተባለው ንጉስ እጅ መንሻ ለመስጠት እንደመጡ መናገራቸው ንጉስ ሄሮድስን ቅር አሰኝቶታል፣ ፍርሃት በልቡ እንዲነግስም አድርጎታል። ንጉስ ሄሮድስ ይህንን ዜና ከሰማ በኋላ ለአይኖቹ ሽፋሽፍት በቂ እንቅልፍን ለጀርባው በቂ ረፍትን ከሰጠ ቀናቶች ተቆጥሯል። ነገስታቱ ከሩቅ ምስራቅ ኮከብ እየመራቸው ከንጉሥ ሄሮድስ ቤተ መንግስት ከገቡ ጊዜ አንስቶ የተወለደውን ንጉስ አግኝተው ከአባቶቻቸው በአደራ መልክ የተረከቡትን ስጦታ ለመስጠት ንጉሱንም ለማየት እጅግ ጓጉቷል። ከማረፊያ ቤት እንዲቀመጡ ከተደረገ በኋላ ንጉስ ሔሮድስ መምህራንን አስጠርቶ በእስራኤል ሀገር ይወለዳል ስለተባለው ንጉስ የተነገሩ ትንቢቶች ካሉና የትውልድ ቦታውን እንዲነግሩት ጠየቃቸው። ሊቃውንቱ ከአስፈሪውና ከጨካኙ ንጉስ ሔሮድስ ዘንድ ቀርበው የተጠየቁትን ጥያቄ ለመመለስ መጽሐፍትን ማስታወስ ጀመሩ። በይሁዳ በቤቴልሄም ነው አሉት። ንጉስ ሔሮድስም ሶስቱን ነገስ ማስታት ከእንግዳ ማረፊያ ቤት አስጠርቱ፣ ይወለዳል የተባለው ንጉስ በቤተልሔም፣ ስለዚህ ወደዚያ ሂዱ። ነገር ግን ካገኛችሁት ለኔም ንገሩኝ፣ እኔም እሰግድለታለሁ አለ። ነገስታቱ አመስግነው በተነገራቸው መሰረት ጉዟቸውን ወደ ቤቴሌም አደረጉ። በጉዟቸው ወቅት ከሀገራቸው ሲመጡ በሰማይ እያበራ ይመራቸው የነበረ የሚያበራ ኮከብ ዳግመኛ ታያቸው። ከዚያም አቅጣጫውን እየመራ ወደ ቤቴሌም ወሰዳቸው። ቤቴሌም ከተማ ትህትና በአካል ገዝፎ የታየባት ድንቅ ስፍራ ናት። ከኢየሩሳሌም ከተማ ስምንት ኪሎ ሜትር ርቃ በስተደቡብ አቅጣጫ የምትገኝ ከተማ ናት። ቤቴሌም የቀድሞ ስሟ ኤፍራታ ይባላል። ፍሬን የያዘች ማለት ሲሆን ቤተልሔም ማለት ደግሞ የእንጀራ ቤት ማለት ነው። እውነትም የእንጀራ ቤት የህይወት እንጀራ እኔኔ ወደ እኔ የሚመጣ ከቶ አይራብም በማለት እንደተናገረው ያውም በልተው የማይራቡት የህይወት እንጀራ ክርስቶስ የተወለደባት ቅዱስ ስፍራ። በቤተልሔም ንጉስ ዳዊት ተወልዶባታል። ያዕቆብን ሚስቱ ራሔልን ባረፈች ጊዜ የቀበራት በዚሁ ስፍራ ነው። ነገስታቱ በቤተልሔም ከተማ መግቢያ ሲደርሱ ከተማዋ በብርሃን ተሞልታለች። ልብን በሐሴት የሚሞሉ ልዩ ድባብ ይንጸባረቅባታል። ኮከቡ የዓለም መድኃኒት ኢየሱስ ክርስቶስ ከተወለደበት በኤፍራታ ዋሻ ከእንስሳቱ ማደሪያ አመለከታቸውና ተሰወረ። ሦስቱ እድለኞች ነገሥታትም በጽናት ተጉዘው የተወለደውን ንጉሥ በማግኘታቸው በእጅጉ ተደሰቱ። ሕፃኑን ኢየሱስ ክርስቶስን ከእናቱ ከእመቤታችን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ጋር አገኙት። ወላዲታ አምላክ ድንግል ማርያም ፍጥረታቱን በቸርነት የሚመግብን ፈጣሪያችንን ታቅፋው አገኙ። እንደ ገቡ ለነገስታቱ ንጉስ ለክርስቶስ ሰገዱለት። ከዚያም ይዘው የመጡትን እጅ መንሻ ወርቅ፣ እጣንና ከርቤ፣ ሌሎችንም ስጦታዎች ሰጡት። የልባቸው መሻት በመፈጸሙ ተደሰቱ። በማግስቱም የእግዚአብሔር መልአክ በሌሊት ተገልጾ በመጡበት ሳይሆን በሌላ መንገድ እንዲመለሱ ነገራቸው። ሦስቱ ነገስታት ሲመጡ ረጅም ጊዜ የፈጀባቸውን መንገድ በአጭር ቀን ተመለሱ። ሲመጡ የተወለደው ንጉስ የታለ እያሉ ነበር። ሲመለሱ ግን አገኘ ነው እያሉ ተመለሱ። ሲመጡ ምድራዊ ንጉስ መስሏቸው ነበር። የሰማይና የምድር ፈጣሪ ነገስታትን የሚሾም ንጉስ እንደሆነ አምነው ተመለሱ። የነገስታቱን መመለስ ሲጠባበቅ የነበረው ንጉስ ሔሮድስም የነገስታቱ አለመመለስ እጅግ በጣም አሳሰበው አስጨነቀው። በዚህም ምክንያት እንደማይመለሱ ካወቀ በኋላ አዋጅን አስነገረ። በቤተልሔም የሚገኙ ሁለት ዓመትና ከዚያ በታች የሆኑ ህፃናትን ወደ ቤተ መንግስቱ እንዲመጡ አድርጎ ፈጃቸው፣ አስገደላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ወደ ግብፅ በዚህ ምክንያት ተሰደዱ። ሔሮድስ ድንግል ማርያምንና ህፃኑን ኢየሱስን ካሳደደና ህፃናትን ካስገደለ በኋላ በህዝቡ በኩል ሁከት እየተፈጠረ ጸጥታ ከመጥፋቱ በላይ ለራሱ ሰላሙንና ጤንነቱን አጥቶ ታወከ። በዚህም ላይ በቁስል በሽታ ተይዞ ይሰቃይ ጀመር። ጆሴፍስ የተባለው የአይሁድ ታሪክ ጸሐፊ ስለ ሔሮድስ የቁስል በሽታ እና አሟሟ ሲጽፍ በመጀመሪያ ጊዜ ሰውነቱ ስለቆሰለ በአዋቂዎች መድኃኒት ይጠቀም ጀመር። መድኃኒቱም ስላላዳነው በጥብርያዶስ በጥብሪያዶስ ባህር አጠገብ ከሚገኘው ፍልዋ ገብቶ ለብዙ ቀን ታጠበ። በእርሱም ፈውስ ሊያገኝ አልቻለ። ቀጥሎ በዮርዳኖስ ወንዝ ማዶ ከሚገኘው በገላአድ ውስጥ ካለው ሞቃት ለብዙ ቀን በእንፋሎቱ ተነከረ ከዚያ ድኅነትን ባለማግኘቱ በኢያሪኮ ባሻገር ለእናቱ ባሰራው ቤተ መንግስት ተኝቶ ይታመም ጀመር። በመጨረሻም እህቱ ሰሎሜንና ታማኝ አሽከሮቹን ጠርቶ የሚከተለውን ኑዛዜ ተናዘዘ። እንግዲህ እድናለሁ ብዬ ብዙ ቀን ለፋው አልሆነልኝም፣ ሞቴ ነውና መሳፍንቱንና መኳንንቱ እንዲሁም ምስለኔዎችን ይዛችሁ እሰሯቸው፣ እኔ ስሞትም ግደሏቸው። ይህንንም የምታደርጉት እኔን ህዝቡ ስለጠላኝና ስለማያለቅስልኝ በእነሱ ምክንያት እንዲለቀስልኝ ሲል ተናዘዘ። ታናሽ እህቱ ሰሎሜ እሱ ወዲያው እንደሞተ ኑዛዜውን ለውጣ ይፈቱ ሲል ተናዟል ስትል እንዲፈቱ ተናገረች። ህዝቡ ባያለቅስለትም በክብር ግን ተቀበረ። ሞት አይቀርምና ተንገላቶና ብዙ ተሰቃይቶ ሄሮድስ ከዚህ ዓለም በሞት ተለየ። በዚህ ጊዜ ህፃኑ ኢየሱስና እናቱ ድንግል ማርያም ሰሎሜና ዮሴፍን ጭምር ሶስት ዓመት ከመንፈቅ ግብፅ በስደት ከቆዩ በኋላ ሄሮድስ በመሞቱ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የህፃኑን ነፍስ የፈለጉት ሞተዋልና፣ ተነሳ፣ ህፃኑንና እናቱን ይዘ ወደ እስራኤል ሂድ አለው። እርሱም ተነስቶ ህፃኑንና እናቱን ያዘና ወደ እስራኤል አገር ገባ አባቱ በሔሮድስ ምትክ የተተካው ልጁ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ግን ወደዛ መሄድን ዮሴፍ ፈራ። ይኸውም ሔሮድስ አርኬላዎስ ደግሞ ለአባቱ ጨካኝና ክፉ ስለነበር ክርስቶስ ወደ ቤተልሔም እንዳይመጣ ወደ ናዝሬት እንዲሄድ መልአኩ ለእመቤታችን ለቅድስት ድንግል ማርያም ስለነገራት። በአጠቃላይ ምንም እንኳን ንጉስ ሔሮድስ በዘመኑ የተፈራ ንጉስ የነበረ ቢሆንም ለራሱ ከፍ ያለ ፍቅር የነበረውና በፍርሃት በሽታ ይሰቃይ ስለነበር ነበር መጨረሻው አላማረለት በመጀመሪያ ቤተሰቦቹ፣ ከዚያም ተፎካካሪዎቹን፣ በመቀጠል ከ140 ሺህ በላይ ህፃናትን ያስገደለና ካህኑ ዘካርያስን በቤተ መቅደስ ያሳረደ ጨካኝ ንጉስ ነበር። በዚህም ምክንያት እናታችን ቅድስ ድንግል ማርያም ከልጇ ከወዳጇ ጋር በግብፅ ምድር እንድትሰቃይ ያደረገም ንጉስ ነው። የእናታችን የቅድስ ድንግል ማርያም በረከትና ምልጃ ከሁላችንም ጋር ይሁን፣ አሜን